ያጅሩ አለ አለው። ምን እያሰራ ነው? እባክሽ አታጃጅ። እንደሱ አይደለም፣ እንደሱ አይደለም። ምን እያሰራ ነው? እሺ በቃ ሰኒ ልበላ። በቃ ልጅነትሽ አልጨረስሽም። ማረስ ድሮ በቤተሰቦች የድህነት ምክንያት ከዛ ደግሞ በህቴ ከዛ በቃ እኔ ልጅነቴን እኮ አልኖርኩትም። ታዲያ ይሄ አይቆጭሽም? ይቆጨኛል እንጂ እኔ እኮ የሰው ጓደኛው ኛላቅ ጓደኛ እንዴት እንደሚሆን እራሱ አላውቅ በፍጹ እንደዛለት አንቺ ማለት ውስጥሽ ቀና ልብሽ የዋህ የወር ሴትሽ ምንም

እና ይኒ የምለ እያለቀስክን እኒህ ወደምትፈልገው ጸባይ ተመልሳለች። ለምሩና እንዲሁም ደግሞ ለጽናት ጸባዩን እንዳስተካከለችና ወደ ራሷ እንደተመለሰች ተናግራለች። እጅግ በጣም ደስ ይላል። ሌላውም እንግዲህ ክብሩምና እንዲሁም ሰኒ ወጣ ብለው ተዝናንተው ነበር። ግን ደግሞ ምሽት ላይ ሲመለሱ ሁለታቸው ሰክረው የነኪራም ቤት ወስጠ በድምፅ ኃይል ባለው ሲያንኳኩ ነበረ። ሁላቸውም ሁለታቸው በመስከራቸው እጅግ በጣም ሲስቁባቸው ነበረ። ሰላም፣ ጤና ይስጥልኝ። የሰላም ሀበሻ ቻናል ቤተሰቦች በያላቸውበት ሰላማቸው ይብዛልኝ። ለቤት አዲስ የሆናቸው የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁኝ። እንግዲህ ሰኒ ጸባያ በመቀየሩ እጅግ በጣም ሁላቸውም ደስ ብሏቸዋል። ክብሩም እና እንዲሁም ሰኒ ተገናኝተው ነበረ ወቅት እያደረጉ በነበሩበት ሰዓት ሻይ ቡና እያሉ ነበረ። የክብሩም ጓደኞች ደውለው ዛሬ ሆቴልን አስመርቃለሁ እና ዋኬና በማለት ደውለውለት ነበረ። ሰኒ ደግሞ በወቅቱ እኔ በጣም ደብሮኛል ከፍቶኛል፣ ብለው ነበረ። ስለዚህ ከደበረሽ አብረን ብንሄድ ምን ይመስልሻል? አንቺ እኔ ጓደኛ አይደለሽ ወይ በማለት ጠይቋት ነበረ። አረ ጓደኛዬ ነህ ብላ አመልሳለች። ስለዚህ እኔ እና አንቺ አብረን መሆን መሄድ እንችላለን። ስለዚህ ጓደኛ የግድ መምጣት አለብህ ብሎኛል እና አብረን እንሄድ በማለት እንግዲህ እዟት ሄደው ነበረ። ግን ደግሞ ሲመለሱ አምሽተው ስለተመለሱ ሰክረው ብንብለው ሰክረው ነበረ ሁለታቸው ሰኒም በጣም ብዙ ነገሮች ለፍልፋ ነበረ ስታወራም ነበረ። እንዲሁም የተመለሱት ደግሞ ከነ ኪራዊ ስለነበር እነምሩ እነናሆሚም ስለነበሩ በሁኔታቸው ወይንም ደግሞ ሰኒ እና ክብሮ በመስከራቸው እጅግ በጣም ሲያፈዙባቸው ነበር። ነበረ ሲስቁ ሲጫወቱ ነበረ። ግን ደግሞ ሰኒ ጧት ስትነሳ ራሷን ያገኘችው ከነ ኪራ ቤት ነበረ። ስለዚህ እማ እንዴት መጠው እንዴት ሁኖ በማለት እንግዲህ እንደሰከረችና እንዳመማት ነግረዋት ነበረ። ወይኔ አሁንማ በቃ አለቁል አለቀልኝ በማለት ኪራና እንዲሁም ናሆሚ አይተውኛል፣ እንደው ምክንያት አግኝተው እነሱማ ምንም አይተውኝም በማለት ብዙ ነገር ስትናገር ነበር። ናሆሚም እጅግ በጣም ብዙ ነገር ሲላስ ነበር። ዛሬ እድሌን መጠቀም አለብኝ። አንቺ በእኔ ሁል ጊዜ ታፌዥብኛለች በማለት እንግዲህ የተለያዩ ነገሮች ሲናገራት ነበረ። በስተ መጨረሻ ራሷን ደብቃ ቁጭ አድርጋ ነበር። ስልኳንና እንዲሁም ደግሞ ቦርሳዋን ደብቀውባት ነበረ። ግን ደግሞ ብሩ እና ናሆሚ ሲወጡ አይታ ወደ ሰኒ መታ። በቃ አሁን እነሱ ከወጡ ወደ ቤቴ መሄድ እፈልጋለሁኝ። ውይህ እዚህ እኮ አሰሩኝ፣ በማለት እንግዲህ የተለያዩ ቃላቶችን የተናገረች ነበረ። ስልኳን ስታየው እህቷ በጣም ደጋግማ ለብዙ ጊዜ ለአስር ጊዜ እንደደወለች ታያለች። ክብሮም አይ ችግር የለውም ትናንትና እኮ እህትሽን አውርቻታለሁ፣ በማለት እንግዲህ ለሰኒ ይመልስላታል። ይሄማ አይሆንም አንተ እንዴት ብደፍር ነው እህቴን ስልክ ምታነሳ ለምን ስታወራት አለ በማለት እንግዲህ ክብሩን ጋር ተጣልታለች ምክንያቱም እህቷ ከማንም ሰው ጋር እንዳትቀርቢ ማንንም እንዳታምኝ ማንንም ጓደኛ እንዳትይዥ ብላ በእህቷ አስምላትለ ስለዚህ አሁን ላይ ስታወረው ክብሩን ምን እንደምትል ግራ ገብቷታል እና አተሎ ብላ ተናዳ ወደ ቤቷ ትሄዳለች። ክብሮም እንደገና ወደ ሰኒ ቤት ሄዶ ነበር፣ ግን ደግሞ በር ልከፍትለት አልቻለችም ሰኒ። ሰኒ እንግዲህ ለጽናት ብቻ ነበር የከፈተችላል። ጽናት ገብታ ግን አውርታት ነበረ። ይህ ነገር እኮ ልክ አይደለሽም እህትሽ ብትሆንም እኮ ልክ አይደለችም። ስለዚህ አንድ ሰው ክፉ ሆነ ማለት ሁሉም ሰው ክፉ መሆን ማለት አይደለም። ስለዚህ ሰኒ እባክሽን፣ ልንገርሽ፣ እህትሽ ራሱ የምትሄድበት መስመር ልክ አይደለም በማለት ትነግራታለች። አውቃለሁኝ፣ ግን ደግሞ እህቴን ያሳደገችኝ ከልጅነቴ ጀምሮ እሷ ነች፣ እኔን ብዙ ነገር ያደረገችልኝ ከእህት የትእዛዝ መውጣት አልችልም። አሁን እኮ ካለችበት ሉሰልሽ ነው የምትለኝ። ስለዚህ የሷን ሀሳብ ደግሞ መቀበል ግድ ይለኛል። ብዙ ነገር ሁና ለፍታ፣ እንደናት እንዳባት አሳድጋኛለች። ከሷ ትእዛዝ መውጣት በፍጹም አልችልም በማለት እንግዲህ ለጽናት ትመልስላታለች። እኔ ግን እንደሚመስለኝ ሰኒ አንቺም እህትሽም ያላችሁበት ነገር ልክ አይደለም። ከአንቺ የበለጠ ደግሞ እህትሽ መቀየር መቻል አለባት እና እህትሽን ራሱ ችር እህትሽን ራሱ ክብሩን በማውራቱ ጥሩ ነው። ነገሮቹ ሊቀየሩ ይችላሉ በማለት እንግዲህ ክብሩ እህቷን ሊመክራት ወይንም ደግሞ ነገሮቹን ተነጋግረው የሚፈቱበት አጋጣሚ ሊኖር ይችላል። ይህ ከሆነ ደግሞ እጅግ በጣም ጥሩ ነው። አንደኛ እህቷም ካለችበት ድብርት ውስጥ ትወጣለች። በዚያ ላይ ሰኒ የፈለገችውን የራሷን ሕይወት መምራት ትጀምራለች ማለት ነው። እና እንግዲህ ቀጣይ ፓርት ሁላችንም በጉጉት የምንጠብቅ ይሆናል። ሁላችሁም በያላችሁበት ሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫ ቤተሰብ የሆኑ ለማለት ወዳለሁ። መልካም ጊዜ ተመኘ።